መድኃኒታችን ኢየሱስ ክርስቶስን ጥምቀትን በስንት ቦታ መሰረታት? በሶስት በሶስት። ጌታችን መድኃኒታችን ኢየሱስ ክርስቶስን ጥምቀትን በሶስት አይነት መንገድ መስርቶታል። የመጀመሪያው በምን? የመጀመሪያው በምን? በምን በተግባር እሺ የመጀመሪያው በተግባር የመጀመሪያው በተግባር ራሱ ተጠምቆ አደለ መሰረታት በዮርዳኖስ መጀመሪያው በተግባር እሺ ጥሩ እሺ ሁለተኛውስ ሁለተኛው ሁለተኛው በትምህርት አደለ አስተምሮ አይደለ? ያመነ የተጠመቀ ይድናል እያለ አስተምሮን። ሁለተኛው በምን በትምህርት እሺ፣ በጣም አሪፍ እሺ። ሶስተኛውስ? ሶስተኛው ሶስተኛው በትዕዛዝ። በአብ በወልድ በመንፈስ ቅዱስም አጥምቃችሁ ደቀ መዛሙርት ያድርጉ ብሎ በማዘዝ አይደለ? በሶስት አይነት መንገድ ጥምቀትን ጌታችን መድኃኒታችን ኢየሱስ ክርስቶስ መስርቷታል። ጥሩ በጣም አሪፍ እሺ ስንት አይነት ጥምቀት አለ? ስንት አይነት ጥምቀት አለ? ጥምቀት በስንት ትከፈላለች? ስንት አይነት ጥምቀት አለ? ስንት አይነት ጥምቀት አለ? ሁለት አይነት፣ ሁለት አይነት ጥምቀት አለ። ሁለት ስንት አይነት አለ? ሁለት አይነት። በጣም አሪፍ እሺ። ዮሐንስ ያጠምቀ የነበረው እና ጌታ ደግሞ እንዲያጠምቁ ያስተማረው ትምህርት ማለት ነው፣ ሁለት ቦታ ይከፈላል። ዮሐንስ ያጠምቃት የነበረው ጥምቀት የምን ትባላለች ዮሐንስ ያጠምቃት የነበረው ጥምቀት የምን ትባላለች የንስሐ ትባላለች በጣም አሪፍ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያጠምቁ ያዘዛት ጥምቀት ደግሞ የምን ጥምቀት ናት የምን ጥምቀት ትባላለች ጌታችን ኢየሱስ ክርስቶስ እንዲያጠምቅ ያዘዛት ጥምቀት የምን ጥምቀት ትባላለች? የልጅነት ትባላለች። በጣም አሪፍ በጣም አሪፍ በጣም አሪፍ እሺ። መቶ ሃያዎቹ የክርስቶስ ቤተሰቦች በመንፈስ ነው የተጠመቁት? በውሃ ነው የተጠመቁት? መቶ ሀያዎቹ የክርስቶስ ቤተሰብ ተብሎ የተጠሩት የሐዋርያት ስራ ላይ ምዕራፍ አንድ ላይ ያለው በውሃ ነው የተጠመቁት? በመንፈስ ነው የተጠመቁት? በውሃ በመንፈስ በውሃ ወይስ በመንፈስ ቅዱስ? በመንፈስ ቅዱስ በጣም አሪፍ በጣም አሪፍ እሺ እሺ እውነት ወይም ሀሰት ትሉኛላችሁ እውነት ወይም ሀሰት እሺ መልሱ እውነት ወይም ሀሰት ነው የምትሉት በደንብ እየሰማችሁ እውነት ወይም ሀሰት ትላላችሁ ቅዱሳን ሐዋርያት ከጌታችን ትንሣኤ በፊት ተጠምቀዋል እውነት ወይስ ሀሰት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያት ከክርስቶስ ትንሣኤ በፊት ተጠምቀዋል እውነት ወይስ ሀሰት እውነት ያላችሁ በጠቅላላ ኤክስ። እውነት ያላችሁ በጠቅላላ ኤክስ። አልተጠመቁ። ሐሰት፣ ሐሰት፣ አልተጠመቁ። እሺ ሐዋርያት ሐዋርያት ከክርስቶስ ትንሳኤ በኋላ ሐዋርያት ከክርስቶስ ትንሳኤ በኋላ ከሐምሳ ቀን በኋላ ከክርስቶስ ትንሳኤ ሐምሳ ቀን በኋላ ተጠምቀዋል። ከሐምሳ ቀን በኋላ ተጠምቀዋል ከሐምሳኛ ቀን በኋላ ተጠምቀዋል። እውነት ወይስ ሐሰት? ከሐምሳኛ ቀን በኋላ ተጠምቀዋል። ሐሰት? እውነት? እውነት ያላችሁ በጠቅላላ ኤክስ ናችሁ። ከሀምሳኛ ቀን በኋላ ሳይሆን ሀምሳኛ ቀን ላይ ነው የተጠመቁት። ምክንያቱም ከሀምሳኛ ቀን በኋላ ሳይሆን ሀምሳኛ ቀን ላይ ተጠምቀዋል። መልሱ ሐሰት ነው የሚሆነው ምክንያቱም ከሀምሳኛ ቀን በኋላ አይደለም የተጠመቁት፣ ሀምሳኛ ቀን ላይ ነው የተጠመቁት። እሺ፣ በደንብ እያስተዋላችሁ። እሺ፣ እንቀጥል። ስለዚህ ሁለት አይነት ጥምቀት አሉ፣ የልጅነትና የልጅነትና የልጅነትና የምንድን ነው ያለው? የልጅነትና የምንድን ነው ያለው? የልጅነትና የንስሓ ሁለት አይነት ጥምቀት አሉ ብለናል። በደንብ እያስተዋላችሁ እሺ። አደንግጡ አደንግጡ። ወደ ትምህርታችን ስላላስተዋላችሁት ነው። ከአምሳኛዋ ቀን በኋላ ነው የተጠመቁት ሲባል አይደለም፣ አምሳኛዋ ቀን ላይ ነው የተጠመቁት እሺ። ለዛ ነው ምክንያት አለው፣ ምክንያት አለው እግዚአብሔር አምላክ። እሺ እንቀጥል ልጅነት የሚሰጥባቸው ወይም ጥምቀት የሚፈጸምባቸው መንገዶች፣ ጥምቀት የሚፈጸምበት ወይም የልጅነት ጥምቀት የልጅነት ጥምቀት የንስሐ ሳይሆን የልጅነት ጥምቀት እሺ፣ የልጅነት ጥምቀት የሚሰጥበት መንገድ ልጅነት የምታሰጠው ጥምቀት ስንት ናት? ስንት ናት? አሁን እዚሁ ጋር ላስረዳችሁ ስለሆነ ልጅነት የሚሰጥባት ጥምቀት ስንት ናት? ስንት ናት? ሁለት ወይስ አንድ? እሺ አንዲት ናት። እሺ የልጅነት ጥምቀት የሚሰጥባት ጥምቀት አትደገምም። ስለዚህ አንዲት ናት። ኤፌሶን አራት አራት ላይ አንዲት ጥምቀት ምን ብሎ ያስቀምጣል? ኤፌሶን ላይ እስኪ ጻፉት። ኤፌሶን አራት አራት ላይ ምንድን ነው የሚለው? ኤፌሶን አራት አራት ላይ ከዚያ ወዲያ መልሼ የሐዋርያቱን አመጣላቸዋለሁ። እሺ ኤፌሶን አራት አራት ላይ ምን ይላል? በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ። ከዛ እስከ አምስት ድረስ ያለውን አንድ መንፈስ አለ። ከዛስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ይናገራል። ስንት ሃይማኖት አለ? አንድ። ስንት ጥምቀት አለች? አንድ። በቃ ከአንድ ሃይማኖትና ከአንድ ጥምቀት ውጭ የለም። ይችም ከሐዋርያ ከጌታ ጀምሮ እስካሁን ድረስ የመጣችኋ ናት። ስለዚህ አንድ ጥምቀት አንድ ሃይማኖት ነው እሺ ሶ ታዲያ ልጅነት የሚሰጥባት ጥምቀት ልጅነት የሚሰጥባት ጥምቀት አንድ ከሆነች ሐዋርያት ሐሙስ ሁለት እግር ሲታጠቡ ተጠመቁ ያላችሁ ወንድምና እህቶቻችን የሐዋርያት ሥራ ምዕራፍ አንድ ላይም ደግሞ መልሶ ደግሞ እስከዛሬ ድረስ አልተጠመቃችሁም ነገር ግን በጥቂት ቀን ውስጥ ደግሞ በመንፈስ ቅዱስ ትጠመቃላችሁ ብሎ ክርስቶስ ሲናገር ሁለት ጥምቀት አላረጋችሁትም ወይ? ሁለት ጥምቀት አይሆንባችሁም ወይ? ሁለት ጥምቀት አይሆንባችሁ? ጥምቀት አንዲት ናት አለ። ስለዚህ ሐዋርያት ሐሙስ ከተጠመቁ ሐምሳኛው ቀን ላይ ለመጠመቅ አስፈለጋቸው? ስለዚህ የዕለተ ሐሙሱ ስለ ትህትና የተደረገ ስለ ትህትና የተቆጠረ ነው። የሐዋርያት ስራ ላይ ግን ምን አለ? እስከ ቅርብ ቀን ደግሞ ራሱ ክርስቶስ ምን አላቸው? አልተጠመቃቸውም አልተጠመቃችሁም አለ። አላቸው። ከዛስ እስከ ቅርብ ቀን ድረስ ግን በምን ከአብ ዘንድ የሚመጣውን ምን ከአብ ዘንድ የሚመጣውን የመንፈስ ቅዱስን ስጦታ እስከምልክላችሁ ድረስ ከኢየሩሳሌም አትውጡ አለ። ከዚ ወዲያስ በመንፈስ ቅዱስ ምን አሉ ተጠመቁ አይልም። ስለዚህ እስከዛች ቀን ድረስ አልተጠመቁም። መጽሐፍ ቅዱስ ነው የምንማረው። ስለዚህ ያው ማመን ግዴታችሁ ነው። አይ ሁለቱም ጋር ተጠምቋል ካሉ ጥምቀት ሁለት ናት። ስለዚህ ከኤፌሶን ትምህርት ጋር ይጋጫል። ይጋጫ። ጥምቀት አንዲት ናት። እርሷም ደግሞ የሐዋርያት ሥራ ምዕራፍ ስንት ላይ ነው የጀመረው? ምዕራፍ ስንት ላይ ጀመረ? መልሱልኝ። ምዕራፍ ስንት ላይ ምዕራፍ ስንት ላይ ምዕራፍ አንድ ላይ እሺ። ጥምቀት ከእርገት በፊት ተጀምሮ ቢሆን ኖሮ በቀኙ የተሰቀለው ምን ይሆን ነበረ? ስላልተጠመቀ አይድንም ነበረ። ግን ጥምቀት ምን አልሆነም ነበረ? ጥምቀት ምን አልሆነም ነበረ? ስርዓቱ አልጀመረም ነበረ። የጥምቀት ስርዓት የጀመረው ከትንሣኤ በኋላ ለመጀመሪያ ጊዜ ጥምቀትን ያጠመቁት ማንና ማን? ጴጥሮስና ዮሐንስ። የመጀመሪያ ስብከታቸው ላይ ሶስት ሺህ ሰው መልሰው። ጥምቀት የጀመረችው ከማን ነው? ከሐዋርያትና ከመቶ ሀያዎቹ ቤተሰቦች። ስለዚህ ከዛ በፊት ጥምቀትን እንዲናገሩ ወይም እንዲያስተምሩ እየነገራቸው እየመሰረታት ነበረ እንጂ ስርዓቷ የተጀመረው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችው ብሎ ከተሰጣቸው በኋላ ነው። ሐዋርያት መቼ ተጠመቁ ይላል፣ የሐዋርያት ሥራ ምዕራፍ አንድ ነው። አንብበ ወንድሜ። እሺ እንቀጥል፣ እንቀጥል። ስለዚህ ጥምቀት በስንት መንገድ ትሰጣለች? በሶስት አይነት መንገድ። ጥምቀት በሶስት አይነት መንገድ ትሰጣለች። የልጅነት ጥምቀት በሶስት አይነት መንገድ ይገኛል። የመጀመሪያው በውሃ ጥምቀት ነው። የዮሐንስ ወንጌል ምዕራፍ ሶስት ሶስት ላይ እናያለን በካህናት በስላሴ ስን ተጠምቀን መንፈስ ቅዱስ ግብር ከእግዚአብሔር የምንወለድበት ማለት ነው። ስለዚህ የዮሐንስ ወንጌል ምዕራፍ 3 3 ላይ ያለውን ይዩልኝ እስቲ አውጡት። የዮሐንስ ወንጌል ምዕራፍ 3 3 ላይ የመጀመሪያ በውሃ የምትደረጓ ጥምቀት ናት። እነዚህ ምንድናቸው የሚባሉት? ጥምቀት የሚፈጸምባቸው መንገዶች፣ ልጅነት የምታስገኘዋ ስለዚህ የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ሶስት እስከ ስድስት ያለውን ከቁጥር ሶስት እስከ ስድስት ያለውን እነ ምህረታብ ይለጥፉላችኋል። ከስር ታያላችሁ። በነገራችን ላይ ምህረታብን ቤተሰብ አርጉት፣ እሺ ፎሎ አርጉት። ምን ብሎ ይናገራል? ምን ብሎ ይናገራል? እሺ፣ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ሰው እንዴት ከእናቱ ወድ ከወጣ በኋላ ዳግመኛ ይወለዳል ብሎ ጠየቀው። ሰው ልጅ ከምንና ከምን ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግሥት ሊገባ ሊያያት አይችልም አለ። ሊያያት አይችልም በማለት ተናግሯል። ስለዚህ የመጀመሪያው የውሃ ጥምቀት እሺ፣ ሁለተኛው ጥምቀት የመንፈስ ቅዱስ ጥምቀት፣ የመንፈስ ቅዱስ ጥምቀት። ስለዚህ የልጅነት ጥምቀት በስንት አይነት መንገድ እያልን ነው? በሶስት አይነት መንገድ። የመጀመሪያው በውሃ በውሃ የተጠበቁ የመጀመሪያው በውሃ የተጠመቁ፣ ሁለተኛውስ በመንፈስ ቅዱስ መጠመቅ ይቻላል። ማስረጃ የሐዋርያ ሥራ ምዕራፍ ሁለት ከቁጥር አንድ እስከ አራት ይኸው ሐዋርያት በምን ተጠመቁ? መቶ ሀያዎቹ ቤተሰቦች በምን? በመንፈስ ቅዱስ ይህ ጥምቀት ነው። አዎ ማን ያለው? ክርስቶስ ምን አለ? የሐዋርያ ሥራ ምዕራፍ አንድ ላይ ምን አላቸው? ምን አላቸው? እስከ ቅርብ ቀን አልተጠመቃችሁ፣ በቅርብ ቀን ግን በምን በእሳትና በመንፈስ ትጠመቃላችሁ አለ። ይኸው የሐዋርያ ሥራ ምዕራፍ ሁለት ቁጥር አንድ ላይ ስለዚህ ሐዋርያት በምን ተጠመቁ? በመንፈስ ቅዱስ ስለዚህ ሰው ዳግመኛ ከምን? ከመንፈስና ከውሃ ብሎ ተናግሯላ። ከመንፈስና ከምን? ከውሃ። ስለዚህ እነርሱስ በመንፈስ ቅዱስ ተጠመቁ። እነ ፊልጶስ ጃንደረባን በምን አጠመቀው? በውሃ አጠመቀው። ዮሐንስ በምን አጠመቀ? በውሃ አጠመቀ። ጳውሎስ በምን ተጠመቀ? በውሃ ተጠመቀ። ሐዋርያትና መታዋዎቹ ቤተሰብ በምን ተጠመቁ? በመንፈስ ቅዱስ ተጠመቁ። የት? የሐዋርያት ስራ ምዕራፍ ሁለት ቁጥር አንድ ላይ ይኸው ሁለተኛው ልጅነት የሚገኝባት ጥምቀት ሶስተኛ ጥምቀት በደም እነዚህ የትኞቹ ናቸው ትምህርት እየተማሩ ወደ ክርስትና ሊመጡ ብለው ክርስቶስን ተቀብለው መንገድ ላይ ያሉ መንገድ ላይ ያሉ ጥምቀትን ሊጠመቁ ተዘጋጅተው ክርስቶስን በልባቸው አምነው ነገር ግን ሳ ሳይጠመቁ ቅዱስ ጳውሎስ በሮሜ ላይ ያስተማረውን ይህንን ስራ ሳይፈጽሙ ሞት የሚቀድማቸው ማለትም በሰው እጅ የሚሞቱ ካሉ ጥምቀታቸው የምን ይሆናል? በደም ይሆናል ማለት ነው። የደም ጥምቀት አላቸው፣ ሰማዕት ለሚሆኑ ማለት ነው። ጥምቀት እንዴት ይፈጸማል? የጥምቀት አፈጻጸም ተጠማቂ ይኖራል፣ አጥማቂ ይኖራል። አፈጻጸሙ ጥምቀት በመድፈቅ ወይም በመንከር ነው የሚሆነው። በማጠብ አይደለም፣ እሺ፣ በመርጨትም አይደለም። አንድ ሰው ጥምቀት የሚባለው በደንብ እየሰማችሁ ጥምቀት የሚባለው ጥምቀት የሚባለው በመርጨት አይደለም ልጅነት የሚገኝበት፣ እሺ ልጅነት የሚገኝበት በመርጨት አይደለም፣ በመዘፈቅ ነው። ሙሉ አካል በመግባት ነው። ሙሉ አካልን ወደ ምን ወደ ውሃ ወደ ሙላቱ በማስገባት ነው። ስለዚህ ሰውነት በውሃ ውስጥ ገብቶ መውጣት ይከናወናል። ሮሜ ምዕራፍ ስድስት ከቁጥር አራት ላይ ማየት ትችላላችሁ። ይቅርታ ሮሜ ሮሜ ምዕራፍ ስድስት ከቁጥር አራት አውጡት። ሮሜ ምዕራፍ ስድስት ከቁጥር አራት ሰላሳ የምትለዋ ፕሪንት ናት። እሺ ሮሜ ምዕራፍ ስድስት ከቁጥር አራት ላይ ሮሜ ምዕራፍ ስድስት ከቁጥር ሰላሳ አራት እንዲህ በማለት ይናገራል እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ አንድ እንሆን ዘንድ ምን? አንድ እንሆን ዘንድ ምን? በጥምቀት ከእርሱ ጋር ተቀበርን። ሰው፣ ስለዚህ ሰው የሚቀበረው ከወገብ በላይ ከወገብ በታች እግሩ ብቻ ጣቱ ብቻ አይደለማ። ሙሉ አካሉ መቃብር ውስጥ ይገባ አይደለም? ስለዚህ ከማን ጋር ከክርስቶስ ጋር በሞቱ አንድ እንሆን ዘንድ ሙሉ አካላታችን ምን መሆን አለበት? ውሃ ውስጥ መቀበር አለብን። ከውሃው ደግሞ ስንወጣ ደግሞ ከክርስቶስ ትንሣኤ ጋር አንድ እንሆናለን ማለት ነው። ስለዚህ ቅዱስ ጳውሎስ የሚፈጸመው ሙሉ ለሙሉ በመዝፈቅ መሆኑን ትምህርቱን ሰጥቶናል ማለት ነው። እሺ፣ መንከርና መርጨት ማፍሰስ የሚባሉ አሉ። በመንከር በመርጨት በማፍሰስ የሚሉ አይነት ጥምቀቶች አሉ። ማፍሰስ ማለት ሙሉ ለሙሉ ከላይ ወደታች ሙሉ ለሙሉ የሚፈስ ማለት ነው። መርጨት ለምንድነው? ለድህነት የሚፈጸመው ነው። መንከር ልጅነትን የምናገኝባቸው ና እነዚህን እንድንለያቸው ያስቀምጣል ማለት ነው። የክርስትና ስም መነሻው ኬት ነው? አሁን ብዙዎቹ ጥያቄ የክርስትና ስም ኬት ነው ይመጣው? ለምሳሌ ልክ ሰው ሲጠመቅ ቤተሰቦቹ አዳም ብሎት ከሆነ በቤተ ክርስቲያን ደግሞ ልክ ሲጠመቅ ብስራተ ገብርኤል የሚል ስያሜ ኬት ነው ያመጣው? መጽሐፍ ቅዱሳዊ ነው ወይ? አዎ፣ አዎ። አንድ ክርስቲያን ሁለት አይነት ስሞች ሊኖሩት ይችላል። ሁለት አይነት ስሞች ሊኖሩት ይችላል። ምንና ምን? አባትና እናት የሚያወጡለት ስም የመጀመሪያ ልደት ባለመብት ሲኖሩ ስም ያወጡለታል። በጥምቀት ጊዜ የሚያወጣለት ስም ደግሞ የክርስትና ስም ይባላል። ይሄ ስለ ክርስትናው የተሰጠው ስም ነው ስም ነው። በክርስቶስ የሚያምን ሰው ክርስቲያን ሲባል እምነቱ ደግሞ ክርስትና ይባላልና በክርስቶስ የሚያምን ሰው ክርስቲያን ይባላል። እምነቱ ደግሞ ምን ይብላል? ክርስትና ተብሎ ይጠራል። በስላሴ ስም መጠመቃችን የሚገልጽ ስም ስመ ክርስቲያን በመባል ይታወቃል። መጽሐፍ ቅዱሳዊ ትውፊት ምንድን ነው? እንመልከተው። መጽሐፍ ቅዱሳዊ ትውፊት እግዚአብሔር አብርሃምን አብርሃም ብሎ ጠርቶታል። አብርሃምን እዚህ ጋር ምን ብሎታል? አብርሃም ብሎታል፣ የብዙዎች አባት ብሎ ቀይሮታል። አብርሃም የሚለውን አብርሃም ብሎታል። ያዕቆብን ደግሞ እግዜር አምላክ ሲመርጠውና ለሚፈልጉ አገልግሎት ሲያዘጋጀው ያዕቆብን ምን ብሎ ጠርቶታል? እስራኤል የሚል ስም ጠርቶታል። ምን ብሎ ጠርቶታል? እስራኤል። እስራኤል ተብሎ ተጠርቷል። ስምዖን ምን ተብሎ ተጠርቷል? ስምዖን አሳ ያጠምድበት ስሙ ነው። ስምዖን አሳ ያጠምድበት ስሙ ነበረ። ክርስቶስ ደግሞ ከመረጠው በኋላ ቤተሰብና ወላጆች ያወጡለትን ስም ቀይሮ ምን ብሎታል? ጴጥሮስ። ሳውል ሳውል አሳዳጅ የነበረበት ስሙ ነው። ቤተሰብ ያወጡለት ስሙ ነው። ይጠራበት የነበረበት ስሙ ነው። ክርስቶስን ካገኘ በኋላ ከጥምቀት በኋላ ጳውሎስ ተብሎ ተጠርቷል። ስለዚህ እነዚህ ስሞች የአገልግሎት ስም የመንፈሳዊ ስማችን ናቸው። ስለዚህ መጽሐፍ ቅዱሳዊ ትርጓሜ አለው ማለት ነው። ስለዚህ ስመ ክርስታናችን ግብራችንን የሚገልጽ ነው። ስለዚህ ጳውሎስ የሚለው ስም ዕብራይስጥ ወይም ሌላም ቋንቋ ሊሆን ይችላል። በኢትዮጵያ ደግሞ እነዚህን ስሞች እናገኛለን ማለት ነው። ለምሳሌ ብስራተ ገብርኤል የሚለው በግብርኤል ብስራት ማለት ነው። አደለ? ስለዚህ የገብርኤልን ብስራት የምንመሰክርበት ይሆናል ማለት ስለዚህ ክርስታና ስማችን የብስራት ልጅ ወይም ደግሞ ብስራትን ያሰማ የገብርኤልን ስራ የሚናገር ስሞች እንደ ዕለቱ እንደሚከበረው ዕለት ክርስትና ስም ይኖረናል፣ የምንጠራበት በእለቱ ማለት ነው። ለምሳሌ ኒያውም በ19 ስለተጠመኩኝ በእለቱ ለምሳሌ የገብርኤል ቀን ስለሆነ የተጠመኩትኝ ምን ተብሎ ተወጣልኝ? ብስራተ ገብርኤል ተባልኩ። እለቱ ታስቦ ይውል የነበረው የብስራተ ገብርኤል እለት ስለነበረ፣ ስለዚህ ብስራተ ገብርኤል ተብዬ ተጠራው ማለት ነው። ሌሎቻችሁም እንደዛው ከእለት ጋር የተገናኘ ከግብር ጋር ከስራ ጋር የተገናኘ እለቱ ታስቦ በሚውልባቸው በነዛ ቅዱሳን ስም ይሰጣል ማለት ነው። ለጥምቀት የተወሰነ እድሜ ያለው ወይ የለው? ለጥምቀት የተወሰነ እድሜ የለውም። እድሜ ገደብ የሚባል የለውም። ነገር ግን ነገር ግን እድሜ ገደብ የምንላቸው ምንድን ነው? ከዛ በፊት ግን እንደው ቆይ እስኪ ከዛ በፊት ማወቅ ያለብን አንድ ነገር አለ። እሱን ልንገራችሁ እና ወደ ትምህርቱ እንመለሳለን። እሺ፣ ከዛ በፊት ማወቅ ያለብንን ነገር ልንገራችሁ። ስህተት የሆነ በጥምቀት ዙሪያ እሺ፣ ስህተት የሆኑ ነገሮች መዝግቡ። የወለደ ሴት ጠይቆ መምጣት ያረክሳል የምትሉ ሰዎች ስህተት ነው። እሺ የወለደች ሴት ጠይቆ መምጣት እርኩስና ነው፣ ስለዚህ ጸበል ሳልጠመቅ ቤተ ክርስቲያን አልገባ የምትሉ ሰዎች ስህተት ነው። የወለደች ሴት በአዲስ ኪዳን እርኩስ ተብላ አትጠራም። አስቀድማ በኦሪቱ ምን ትባል ነበረ? በኦሪቱ ደም ስለነበረባት ደም የነካ ሁሉ እርኩስ ስለሚባል ያን የኦሪቱን ስርዓት ይዞ የሚመጡ ሰዎች ካሉ ስህተት ነው። በአዲስ ኪዳን እንደዛ የሚባል ፓርት የለውም፣ የለውም። አንድ ለምንድነው ታዲያ ካህኑ አስራ ሁለተኛ ቀን ላይ ገብተው ጸበል የሚረጩት? የመጀመሪያ ቀኑ ሶስተኛም አራተኛም ቀን ገብተው ሊረጩ ይችላሉ። ሳትወልድም ስትወልድም ቤቱን እኮ ይረጫል ጸበል። እሷ አርኩስ ስለሆነ ሳይሆን ቤቱ እንዲቀደስ ጸሎት የተደረገበት ጸበል ቤት ይረጫል። ለመቀደስ፣ ለመባረክ ግዴታቸው ስለሆነ ስለዚህ ለማንጻት ሳይሆን ለቅድስና ነው። ጥሩ ከአርባ ቀን በፊት የተወለደው ልጅ ሳይጠመቅ በፊት ወይም ደግሞ ያቺ ወደ አርባ ቀን ሳይሞላ በፊት ቤተክርስቲያን ስላልሄደች እስከዛ ረስ ሃይማኖቷ ምንድን ነው? ሙስሊም? ኤክስ እንዲህ የሚባል ትምህርት የለም። እንዲህ የሚባል ትምህርት የላትም ቤተክርስቲያን። እንዲህ የሚባል ትምህርት እንደዚህ የሚባል አስተምህሮ ቤተክርስቲያን የላትም። ልጁ የክርስቲያን ልጅ ነው። ልጁ ክርስቲያን ነው። ልጁ የቤተሰቦቹ እምነት የእርሱ እምነት ነው። የቤተሰቦቹ እምነት የልጁ እምነት ነው፣ ቤተሰቦቹ ያፈሩ ፍሬ ነው እምነታቸው፣ የእምነታቸው ፍሬ ነው። ስለዚህ ሙስሊም ነው፣ ሙስሊም አይደለም፣ ሃይማኖት የለውም፣ ሃይማኖት አለው የሚባል ትምህርት የለም። ፍሬ ነው። ግን አርባ ቀን እንዲጠብቅ የተደረገው ስለ እናቱ ነው። እሺ፣ አንድም ስለ እናቱ ነው። ለምን በብሉይ ስርዓት ምን ይከናወን ነበረ? አንድ ሴት ወንድ ከወለደች አንድ ሳምንት የምንድን ነው የአራስነት ጊዜዋ ሰላሳ ሶስት ቀን ደግሞ ከደም የምትነጻበት ደም እየነካት ወደ ቤተክርስቲያን ስለማትሄድ፣ በአርባኛው ቀን ደግሞ ተወልዶልኛል ብላ መሥዋዕት ለማቅረብ ትገባለች። ወደ ቤተክርስቲያን ወደ ቅድስት ወደ ድንኳኑ ትሄዳለች። ልጅ ሰጥቶኛል ለአምላክ ብላ ለማመስገን በአርባኛው ቀን ትሄዳለች። ስለዚህ ወንድ የወለደ ሴት በአርባኛው ቀን የምትሄደው ደም እያለባት ስለማትገባ ነው። የመጀመሪያው የእረፍት ጊዜዋ ስለሆነ አንዱ ሳምንት ለወንድ ለሴትስ ሁለት ሳምንት ነው። ሴት የወለደች ሁለት ሳምንት ነው አራስ የምትባለው። ወንድ የወለደች አንድ ሳምንት ነው አራስነቷ። በደንብ እየሰማችሁ በደንብ እየሰማችሁ መጽሐፈ ኩፋሌ ምዕራፍ አራት ከቁጥር አስራ አንድ ላይ ታገኙታላችሁ። እሺ፣ ይህን ክፍል ሰው ታዲያ፣ ለሴቷ ለምንድን ነው ሁለት ሳምንት የተሰጠው ሲባል ሴቷ ሴት ልጅ ለመወለድ እጅግ በጣም አድካሚ ስለሆነ አካሏ ይደቃል። ከአዳም ጎን አጥንት ወስዶ የሰራት እግዚአብሔር አምላክ ከአዳም አንድ አጥንት አጉሏል። ለሴት ሴት ስትወልድ ምጧ፣ ጭንቋ፣ ምኗ ብዙ ነው። የወለዳችሁ ታውቃላችሁ አላውቅ። ወንድ ልጅ ለመወለድ የሴቷን ያህል ጭንቅ የለበትም። በእርግዝና ደረጃም ሆድ ትልቅ የሚሆነው በሴቷ ነው። ወንዱ ላይ ሆድ ትልቅ አይሆንም። ለመወለድም በምጥም በምንም አስቸጋሪ የሚሆነው ለወንዱ ሳይሆን ለሴቷ ነው። ለሴቷ አስቸጋሪ ነው። ስለዚህ ሁለት ሳምንት ለምን? ሁለት ሳምንት ለምን? ሁለት ሳምንት ለምን ለአራስነት ስልሳ ስድስት ቀን ደግሞ ከደም ለመንጻት። ከደም ለመንጻት ስልሳ ስድስት ቀን ከደም አልትነጻ ነጻ። ስልሳ ስድስት ሲደመር አስራ አራት ስንት ይመጣል? ሰማኒያ ሰማኒያ ከዛ ወዲያስ ወደ ቤተ ክርስቲያን መግባት ትችላለች፣ ንጹህ ስለሆነች ከደም ኃጢአት ኖሮባት ሳይሆን ከደም ስለምትነጻው፣ ስለዚህ ቤተ መቅደስ መግባት ስለምትችል። ወንድ ልጅ እስከሆነ አንድ ሳምንት ለአራስነት፣ 33 ቀን ከደም ለመንጻት፣ 33 ከደም ለመንጻት ሶ ይቺን ሴት በቤቷ ሄዶ የጠየቀ ሰው እርኩስ ነው ወይ? እርኩስ የሚባል ታሪክ በአዲስ ኪዳን የለም። የረከሰ ነገር የሚባል በኦሪት ነበረ። አዎ፣ በአዲስ ኪዳን ግን የለም። ደም ስለነካት ምናምን እርኩስ ነው አይደለም የሚባል ታሪክ የለም። ታዲያ ለምንድን ነው የምትሸፈነው? ትንፋሽ ምናምን እነዚህ ቫይረስ ምናምን ልጁን እንዳይጎዱት የምትከለለው።